ወዶቼ ሄርሜላ ዛሬ ደግሞ በሌላ መታለች። እንግዲህ ያወዛወዘች ዳለው ማለት ነው። ሁሉም ትቶ መደሰት ነው አለች። ጋይስ መደሰት ነው። በምንድን ነው ትደሰጂ? በሰው ባለ እኔ ውድ፣ ወይ አምላኬ፣ ወይ ወዴት እንሂድ፣ ወዴት እንሂድ። ትላንትና ከትላንት ወደ አሪፍ ነው ቪዲዮአቸው ከሩታ ጋር አሪፍ ነው ብለን ደስ ብሎን ቪዲዮ እየሰራ ማታስ፣ አሁን ደግሞ የተለቀቀ ሌላ አረ፣ ምን ይሻልሻል እንደው ኤርሚላዬ፣ ምን ይሻልሻል? ተይግን ተይግን። አረ ወይኔ፣ ኮሜንቱን ሄዳችሁ ቢታዩት ኡኡ ነው የምትሉ ኡኡ ነው የምትሉ ጋይስ። እና አብርሽ እንግዲህ ላጭን ጠብ ያረገ ማለት ነው፣ ብዙ ነገር የተመኘው ጋይስ። እንዴት ይዩት! በፍቅር እኮ ነው፣ ሁሉም ሴቶች በፍቅር አይተት ይችላል። አንተ ሰውዬ፣ ትላንትና እንደዛ ነው ተስጀነጅን ነበር፣ አሁን ደግሞ እዚህ ይዩት። በማረፍ ምንም ጡጦ ነበር አለ አንድ መግዛት ምንም አቅም በዚህ ሩታን ታባብላለች ገና እንደ አዲስ ፍቅረኛ ማለት ነው። እዚህ ደግሞ ከዚህ ጋር ታማልላለች። እንዶ ምን ሻልሻል ኤርሚላ፣ ልጁን ታማልላለሽ፣ ታማልላለሽ። ምን ሻልሻል? ወዴት ወዴት ነው ነገሩ ግን? አብረሽ ግን እኔ አንድ ጥያቄ አለኝ፣ ሁሌም ጠይቀው ጥያቄ እኮ ነው። ከሩታ ጋር ማስተካከል ትፈልጋለህ? ከሷ ጋር ደግሞ አልጋቤት ትቀመጣለህ ዘና ምንድን ነው አንተ? ሄርሜላ ስራ በነገራችን ላይ እሷ ያለችበት ቪዲዮ በጣም ቫይራል ይወጣል። በአንድ ሚሊዮን ነው ታየ። ባለፈው ቪዲዮ ሰራችሁ ማለት ነው፣ ከሱ ጋር እንደዚህ የደነሰች እንደውም ዛሬ አልታየም። እና ዘና ያሉ ነው ጋይስ። ሁሉም ትተን እንደሰት ያለች ነው። በምንድን ነው ትደሰች ግን? ደስታ ኮ በብዙ ነገር ይገለጻል ሄርሜላዬ። እና እኔ አላቅም። ኤኒዌይስ፣ እንግዲህ ብዙ ሰው ሄርሜላና ብሪሽ ተለያይቷል የሚሉም አሉ። እነሱ ዘና ያሉ ነው ይሆን ዶርም ውስጥ ማለት ነው። ዶርም የሚባለው ለካ ትምህርት ቤት ነው ጋይስ፣ አልጋ ቤት ማለት ነው። ማረፋ ቤት ነው የሚባለው አልጋ ቤትን ቀርቷል ጋይስ ንቁ። ማረፋ ቤት ማለት ነው። የእሱ ማረፋ ቤት ዘና ፈታ ያሉ ነው። እኛንን እንጂ በቲክቶክ በዩቱብ የሚባለው አረ እኔ የለሁበትም ጋይስ እኔ የለሁበትም እና አረ ተይ ኤርሚላ፣ ግን ተይ ታይ ታይ። ወርጉስ የታለች ተይ። ምን ይሰማታል ግን አብረሽ እሷን ማለት ነው። ሩታ ምን ይሰማታል? ይሄ ቪዲዮ ስታይ አይደብርም? ነገሩ እሷም አልፈልግም ብላለች፣ እና የቀወጡ ነው። እንደሳ ታብረና ያለች ነው። እንግዲህ ደስታ በብዙ ነገር ይገለጻል። ባይዘው ማለት ነው።